ሰጠኸኝን እንካ ነው እያልኩ ያለሁት። ከፈለግሽ ጣዩ አልቀበልሽም። ሙድስ ክ ክብረ ቢስ ነሽ። ተናድጄ ስልኩን እንደወረውረውን። አይ እጅግ በጣም ያሳዝናል። እንግዲህ የሀይሚና የብሩክ ጉዳይ ማብቂያውን መቋጫውን ያገኘ ይመስላል። እንግዲህ እነዚህ ሁለት ልጆች ሲገናኙ ሰላም ይፈጠራል ካሁን ካሁን ሁለት መቶ ሺህ በገባችሁ ሰርፕራይዝ አድርጓት፣ አንድ ላይ ይመጣሉ በፍቅር ይመጣሉ፣ ልደቷም እየደረሰ ነው፣ አንድ ላይ ይመጣሉ እያልን ብዙዎቻችን ስንጠብቅ ነበረ። መለያየታቸውንም የሚፈልጉ ሰዎች እንዳሉ ሁነው ማለት ነውና፣ ዛሬ ግን ድጋሚ ሲገናኙ ይበልጥ በጣም እየተናናቁ በጣም የሚያስጠላ ቃላት እየተወራ እየተዘራወሩ በጣም በብሽሸቅ በንዴት በብስጭት በጣም ነገራቶችን እያሰፉት እንጂ ምንም እያስተካከሉት የሄዱት ነገር የለም። ብቻ በሚያሳዝን ሁኔታ እንግዲህ የሀይሚና የብሩክ ነገር አብቅቶለታል። ጭራሽ ለአይን ለመታየት ራሱ በጣም በቃ ሀይሚ በሙሉ አይን ራሱን ለማየት ብሩክን በጭራሽ አልፈለገችም። ብሩክ እንግዲህ ወጦልኛል፣ ቆርጦልኛል፣ ስለ አንቺ የሚጨነቅበት ጊዜ ላይ ቦታ ላይ አይደለውም፣ በቃ አሁን ሰላማዊ ህይወት እየኖርኩ ነው በማለት እንግዲህ ተናግሯል። ሀይሚም ደግሞ የሰጣትን ስጦታ በሙሉ አንተን እንዲያስታውሰኝ ስለማልፈልግ ስጦታ አንተ ቀበለኝ ብላ እንግዲህ የሰጣትን ስጦታ ለመመለስ መጣለችና፣ በጣም አስቸጋሪ በጣም በጣም በቃ ለዳኝነት ለመሸምገል በጣም በቃ አዳጋች የሆነ ነገር ነው እየተፈጠረ የሚገኘው። እንግዲህ ሀይሚ ለሚሰድቧት ሰዎችም ከባድ ከባድ ማስጠንቀቂያ ከባድ ስድብ ተሳድባለች ማለት ነው። እውነት ለመናገር ተመልካችን ማለት ሀይሚ እኔ አላቅም እኔ እኔ የምትሰድቡ ልጆች አላችሁ፣ መሳደብ ትችላላችሁ። አይዶን ኬር ሀይሚ መሳደብ ጀምራለች እንኳን እኔ ማለት ነው እኔም ልሳደብ እችላለሁ። አጥረግርጌ አጥረግርጌ አጥረግ ርጌ እጥላችኋለሁ። ቤቴ ነው ቁጭ ብዬ ምሰራው በቤቴ ነው፣ በአፌ ነው፣ በአንደ ቤቴ ነው የማወራው፣ በቃላቴ ነው፣ እኔ በራሴ ነው ምሰራውና የፈለጋችሁትን ብትሉ ሀይሚ መሳደብ ጀምራለች። እኔስ መሳደብ የማልችልበት ምክንያት ምንድን ነው? የምሬ ነው። ሰው ሲመራው ማለት ነው ክፉ ነገር ይናገራል። በቃ ሀይሚ ይኸው ታግሳ ታግሳ እዩላችሁ። የዛሬ አመት የለበስኩትን ልብስ ዛሬ አለብሰውም። ትናንት ያረገጥኩትን ጫማ ዛሬ አልረግጠውም። ስለዚህ ትናንትና ማንነት ላይ አይደለውም። ዛሬ አዲስ ህይወት ላይ አዲስ ላይፍ ላይ አዲስ ሰው ነኝ። ጻድነሽ ምናምን አትበሉ። አድጊያለሁ፣ ትልቅ ሰው ነኝ። በራሴ መወሰን በራሴ ማስተካከል እችላለሁ ብላለች። በጣም ተናዳ፣ በጣም በብስጭት ነው የተናገረችው። ግን ከዚህ ንግግሯ መሯታል። አልዋሻችሁም። ተናዳለች፣ ተበሳጭታለች። የሚወራው ራሳ እናንተ ታመጡት፣ እናንተ ታወቁት፣ እናንተ ትጋግሩት። ሀይሚ የመረጥኩት ይሄ ነው ይሄ መንገድ ነው የሚመቸኝ ካለች እኛ ከመደገፍ ውጪ ሌላ ምንም እናደርገው ነገር የለም። በዚህ ልክ ግን ብሩክን እየናቀች በዚህ ልክ ብሩክን እየተረማመደችበት በዚህ ልክ ክፉ ቃል እየተነጋገሩ እሱም ያልሆነ ነገር እየወረወረባት እሱም ያልሆነ ነገር እያደረገ ምናምን መቀጠል የለባቸውም። ካልፈለገች አልፈለገችም ነው። ድሮም እኮ ሲጀመረ ማለት ነው እኛ ተመልካቾችን ግቢበት፣ ጊቢበት ብለን ያስገባላል። ስለዚህ ህይወቴን እናንተ አትኖሩልኝም፣ ራሴ ነው የምኖረው ብላለች በትክክል ትኑር እሷን የምትኖረው እኛ ከብሩክ ጋር ሁኝ ከእንትና ጋር ሁኝ እንትና ጋር ነው እምታምሪ እንትና ጋር ስንቱን ስናጣምር ስንቱን አንድ ላይ ስናጋባ ስናዋልደ አንድ የምንለው እሷ አልፈለገችም። በቃ ባጭሩ፣ በአጠቃላይ ግን ዛሬ በተናገሩት ንግግር በጣም ሀይሚ ያስቀየመች ነገር አለ። ተመልካችንም የሚያስከፋችሁ ቦታና ጊዜ አለ እናገራለሁ ስለሱ። ብሩክስ በዚህ ልክ ያጠፋው ጥፋት ምንድን ነው ሀይሚ በዚህ ልክ እንዲጭክና አርጋ ቁርጥ አድርጋ በአይኗ ለራሱ ለማየት ነው ያስጠላት። እግዚአብሔርን ነው ምላችሁ። አንዳንዴ እሷ የምትናገረውን ነገር፣ እሷ በድርጊቷ የምታረገውን ነገር ነው ብዙዎቻችን ወስደን ሀይሚን ስንሰድብ ስንቆጣት የነበረው ና ምንድን ነው የተፈጠረው ነገር? ስለ ዳኒም ብዙ ነገሮችን ተናግራለች። ና ስለ ሶሲም የተናገረችው ነገር አለ። በደንብ እኔ አሁን ቁጭ ብዬ ተረጋግቼ ትናንት የሰራውት ቪዲዮ አለ፣ ከትናንት በፊት የሰራውት ቪዲዮ አለ፣ ሀይሚ ብሩክ ብዬ ዛሬም የሰራውት ቪዲዮ አለ ና ዛሬ አሁን የምሰራው ቪዲዮ እስኪ ተረጋግቼ ለመስማት እሞክራለሁ ወይም ደግሞ ተረጋግቼ ሀሳብ ለመስጠት እሞክራለሁ። ቆይ ራሴን ላዳምጠውና በደንብ ሀሳብ ልስጥበት። ና ባጭሩ ሀይሚና ብሩክ እኔ እንደተናገርኩት ሀይሚ ብሩክ እሷ እንደምትፈልገው እየሆነላት ካልሄደ እሷ የምትፈልገውን ነገር እያደረገላት ካልሆነ እሷ ደግሞ የሆነ ነገር ካየችበት ይሄ ነገር ብሩክ ላይ ብሩክ ዝም ስላለ ምንም ስለማያወራ ምናምን ምንም ጥፋት አላጠፋም ብለን መደምደም የለብንም። እች ልጅ የሆነ እውነት እንዳላት ዛሬ መቶ ፐርሰንት ተረድቻታለሁ። በቃ በዚህ ልክ ስጦታውን መልሳ ግን ያናደደኝ ነገር አለን። ምንም ቢሆን ምንም ከአንድ ሰው ጋር እኮ ማለት ነው። በዚህ ልክ ነፍስ ተገዳድለዋል እንዴ? ነፍስ ጠፍቷል እንዴ? እች ልጅ ነፍሰ ገዳይ አይደለችም። እሱም ምንም አላረጋትም። በዚህ ልክ ከእሷ ጋር እንደማይሆን ምርጫዋ ሌላ ሊሆን ይችላል። ወይም ደግሞ ብሩክ እንዳሰበችው እንዳቀደችው አብሮኝ ይዘልቃል አብሮኝ ይሆናል ብላ እንዳሰበችው አልሆንላት፣ ወይም ደግሞ በሷ በምትሄድበት መንገድ ስላልሄደላት ሊሆን ይችላል ይህን ነገር ያቋረጠችው፣ ወይም ደግሞ ሌላ ሰው የፈለገችው ብቻዋን እንደሆነች በቃ የተናገረችው፣ በህይወቷ ውስጥ ምንም የፍቅር ግንኙነት እንዳልጀመረች የፍቅር ሰው ወይም ደግሞ አፍቃሪ እንደሌላ ተናግራለች። በአጭሩ ይህንን ችግር የለውም እኔ እደግፋታለሁ መቶ ፐርሰንት ምክንያቱም አንድ ሰው አውራት ቢኖራ ቢያስብላት ምን ቢላት ምን ቢላትም የፍቅር ጥያቄ ካላቀረብላት ለነገ የሚጨበጥ ነገር የሚያዝ ነገር ካልሰጣት ካላስያዛት ለምን ብላ ነው ከሱ ጋር ጊዜዋን የምታሳልፈው የምታባክ ነው? የራሷን የሚመቻትን የሚሆናትን የሚመረጣትን ህይወት መርጣ መሄድ ትችላለች። ይሄ መፍቷ ነው። መናገር የምችለው ነገር ሃይሜ እዚህ ጋር መፍቷ ነው። ግን ቢያጥሩ ጊዜ በነበራችሁ ጊዜ ያሳለፋችኋትን ጊዜያት እንዴት ነው ማስታወስ ያልቻልሽው? ማለት በዚህ ልክ እንካ ስጦታ እንካ እንትን ማለት እንደ ህፃን ጥሩ አይደለም ሀይሚዬ በቃ ያ ስጦታ ደስታ በነበራችሁ ጊዜ ጥሩ ጊዜ በነበራችሁ ጊዜ ነው። ብዙ ሰዎች ብዙ ነገር አሁን አንቺ ይመስለኛል፣ ኮሜንትም ታነቢያለች። ቲክቶክ ለሚወራው ነገርም በፌክ አካውንት እየገባችሁ ሀይሚን ብሩክን በደንብ ታዳመጣላችሁ። በነገራችን ላይ ያ መሆን የለበትም በቃ ከብሩክ ጋር በጣም ጥሩ ጊዜያቶች የማይረሱ ጣፋጭ ጥሩ ጊዜያቶችን አሳልፋቸዋል። እንኳን ለእናንተ እኛ ራሱ ማንረሳቸው አእምሯችን ላይ የተቀመጠ ነገር አለ። ስለዚህ ያንን መርሳት አልነበረብሽም ሀይሚ። ስጦታው ልትመልሽለት ነበር፣ እሱ ደግሞ አልቀበልም ህጻናት ሁኝ ብሎ ነው። ጥሎሽ የሄደውና ና አስቸጋሪ ነው እንግዲህ። ምንም ከዚህ በላይ ተታረቁ፣ አንድ ላይ ሁኑ ብለን አንቺን ማስጨንቀን ወደማይሆን ህይወት ውስጥ እንድትገቢ አንገፋፋሽም። እኔ እውነቱን ለመናገር ለሴት ልጅ እደግፋለሁ። ትናንት ያደረግሽው ነገር በእርግጥ ሰርፕራይዝ ነው። እኔ ምንም አላጠፋሁም፣ ድንገት ነው የተጠራሁት፣ ድንገት ነው እዛ ፕሮግራም ላይ የተገኘሁት ብለሻል። ግን ስጦታ መቀበልሽ፣ እንደገና ደግሞ እዛ ፕሮግራም ላይ ያን እንደዛ ሁኖ ስታይ፣ ይቅርታ ይህንን ነገር መቀበል አልችልም፣ ይህንን ነገር ማድረግ አልችልም፣ በዚህ ሰዓት እዚህ መቀመጥ መገኘት አልፈልግም ብለሽ መሄድ ትችይ ነበረ። በመጀመሪያ እዚህ ያደረሶች የማዳም ቅመሞች ናቸው። እኔንም ይጨምራል ጥሩ ደረጃ ላይ ያደርሰን ይችላል። 200 ሺህ ኬ እንድትገቢ አድርገንሻልና በጣም ስትቆጪ፣ በጣም ስትናደጅ፣ በጣም ስትበሳጪ፣ በጣም የሚወዱሽንም የሚያከብሩሽንም ሰዎች ሞራል የመንካት ነገር ነው ያየውብሽና ያ ነገር መሆን የለበትም አንቺ አስተማሪ መሆን ያለብሽ ከአንቺኛ ብዙ ነገር እንማራለን ብለን ነው እየተከታተልንሽ የምንገኘውና ምን ልልሽ ፈልጌ ነው ከብሩክ ያለው ነገር እንደተቋጭ ነው ግን ምን ያህል ውስጥሽ እንደደማ ምን ያህል በቃ እርር እንዳልሽ ነው ግን እኔ የሰማሁትን ነገር ላፈንዳላችሁ። እውነቱን ለመናገር ማለት ነው ብሩክ በውስጥ መስመር ብዙ ሴቶችን እንደሚያወራ ብዙ ነገሮች እንዳሉ በጣም በጣም ብሩክ ማለት ነው ሀይሚን ራሱ እንድትጎዳ ብዙ ነገር እንዳደረገ ነው የሰማሁት፣ ኢንፎርሜሽን እና ምናልባት ይህንን ነገር አይታ ሰምታ ሊሆን ይችላል። እች ልጅ ይብላችሁ፣ እግዚአብሔርን ነው ምላችሁ። ያለ ምንም ምክንያት ብሩክ ምንም ነገር ሳያደርጋት፣ ምንም ነገር ሳይናገራት፣ ወይም ደግሞ ከምንም ነገር ሳታየው ማለት ነው በዚህ ልክ ጨክና ብሩክን ለመጥላት፣ ለአይኑ እንኳን ለማየት አያስጠላትም። እግዚአብሔርን ነው ምላችሁ፣ ምክንያት አላት። በቃ ሀይሚን በደንብ አበረታታታለሁ፣ ግን ንቀቶች ደስ አይልም፣ አወራረሽ ደስ አይልም። አንዳንዴ የመጣንበትን መርሳት የለብንም። ምንም ቢሆንም እኮ ብዙ ጥሩ ጊዜያቶችን አሳልፋቸዋል። በደንብ ተንከባክቦሻል። ልክ እንደ ወንድሞች ጥለዎች በጠፉ ጊዜ አብሮች ነበረ። ጥሩ ጊዜያቶችን አሳልፈሻል። ስለዚህ ክፉ ቃል ከመነጋገር ካልሆነሽ በቃ ይተሸዋል። ይሆነኛል ብለሽ ነበር፣ አብሮኝ ይሆናል፣ ይቀጥላል፣ ብዙ ጥሩ ጊዜያቶች ይመጣሉ ብለሽ ነበረ። ከዚህ በኋላ ግን የማይሆን ነገር አየሽ እና በቃ ተቀየረብሽ፣ ተቀየርሽበት። የተቀየርሽበት ምክንያት የራስሽ ምክንያት ሊኖርሽ ይገባል ይችላል እውነት ለመናገር ግን በዚህ ልክ መናናቁ በዚህ ልክ ተጠራርቶ መሰዳደቡ ያልሆነ ያለ ስም መሰጣጠቱ ደስ አይልም፣ በቃ እና ስጦታው መመለስ የለበትም። ሀይሚዬ አንቺ ጋ ይቆይ በውለታ መታሰር የለብሽም። አዎ በትክክል ለምን በውለታ ትታሰሪያለሽ እንዴ? የራሽን ኑሮ መኖር ትችያለሽ። ሀይሚዬ እኔ እደግፍሻለሁ በደንብ በቃ እንዴ እሱ ታዲያ ነገ ከዛሬ የዛሬ ሶስት አመት የዛሬ አስር አመት እንዲህ ብሎ እንደዚህ ብሎ እህቴ ወልዳ አክስቴ እንደዚህ ትብላ ምናምን ብሎ ገንዘብ እስኪይዝ ንብረት እስካፈራ ምናምን ብሎ ጊዜሽን ከሚያባክን ሰው ጋር መሆን መሆን አለብሽ ብዬ መቶ ፐርሰንት እንትልልሽ አልችልም ልገፋሽ፣ ወይ ደግሞ ልጫነሽ አልችልም። የራስሽ እውነት አለሽ። በቃ የራሳችሁ ጉዳይ ብለሻል። ተመልካችንም እና ብቻ የሆነ ውዝግብግብ ያለ የሚያስጠላ አይነት ነገር ነው። በቃ ሀይሚና ብሩክ ላይ ያየው የሚገኘው ና። በቃ ህይወት ይቀጥላል። እንዴ ምን ይፈጠር እንግዲህ። ሀይሚና ብሩክ አብሮ መሆን አልቻሉም፣ አልቻሉም። እንዴ ስንቶች አስር ዓመት አስራ አምስት ዓመት አብረው ኑሮ እየተለያዩ አይደል። ሀይሚ ያልተመቻት ነገር አለ። በቃ አየችው፣ አየችው። በቃ ወሰና ቆርጣ ጨክና ሄደች። ትሄድ በቃ። ምንም ማድረግ አይቻልም። ግን እኔ ምቃወማት ተናገር ያለሁ ከዳኒ ጋር ከሆነች ነው ከዳኒ ጋር ከሆነች እቃወማታለሁ። አንደኛ ዳኒ ስለማይሆናት፣ ሁለተኛ ዳኒ እዚህ ጋር ሌላ ሴት እያስለቀሰ እንዴት እሷ ደስተኛ ረጋለው ብላ ትገባበታለች? ይህንን ነገር ነው ልናገር የምችለው ባጭሩ። በዚህ አልደግፋትም፣ ከዳኒ ጋር እንድትሆን አልፈልግም ባጭሩ። ከዚህ ከሱ ጋር ከሆነች እቃወማታለሁ። ከሌላ ሰው ጋር ግን ደስተኛ የሚያረጋ ሰው ካለ ትሁን በቃ። ብሩክ አይሆነኝም፣ አየሁት፣ አየሁት፣ አየሁት፣ አይሆነኝም፣ አይስተካከለኝም ማቻ እናረግም ካለች መብቷ ነው ምሄድ ትችላለች እንዴ? አብራ አብረሽ ካልሆንሽ አብራችሁ እንደዚህ ካላል እሷ የሷን ህይወት ማንም አይኖርላትም። ነገ የሆነ ነገር ቢፈጠር ዛሬ የፈራቸው ነገር ነገ በህይወቷ ላይ አጋጥማት እያለቀሰች ብትመጣ እስቲ ከመባባል ውጪ ሌላ ማንም ሰው ሊረዳት ሊጠቅማት በቃ ሊያስተካክልላት አይችልም። ተቀይራለች ተለውጣለች። በቃ ትኑር ህይወቷን። ይህንን ነገር ነው ልናገር የምችለው፣ ግን በንቀት አይን መተያየት በቃ በንቀት ማውራት ምናምን ደስ አይልም። ሀይሚና ብሩክ ማለት ነው። ለማንኛውም ግን ብሩክን በጣም ተናዶ አዝኖባት በጣም ተበሳጭቶ ነው ጥላት የሄደው። ለማንኛውም ሀይሚ ደግሞ አያገባኝ የራሱ ጉዳይ ብላ በራሷ ተማምና በቃ የቆመች ሴት ሆናለች። እና ሀይሚ ደግሞ መናደድ አይጠበቅብሽም መናደድ የለብሽም። ከልብሽ የሚወድሽ ከልቡ የሚወድ ሰው መቼም ሊጠላሽ አይችልም። እኔ ሊጠላሽ አልችልም። ብዙ ጥፋቶች አጥፍተሻል። በጣም ብዙ ጊዜ ብሩክን አስቀይመሽዋል፣ አስከፈተሽዋል፣ አሳዘነሽዋል። ግን ልጠላሽ አልችልም በምንም ታምር። አሁን አሁን ላይ የራስሽ እውነት እንዳለ ነው የተረዳሁት። ይህንን ነው ልል ምችለው። እኛ ደግሞ በግድ ከብሩክ ጋር መሆን አለብሽ ማለት አልችልም። ለምን ይሄንን ህይወት የምትኖረው እሷ ናት፣ ይሄንን መንገድ የምትጓዘው እሷ ናት። ነገ የሆነ ነገር ቢፈጠር ወይኔ ይህንን ነገር ባላደርገው ብላ ፀፀት ውስጥ ገብታ መከራውን ከምታይ መከራውን ከምትበላ የማይሆን ህይወት ውስጥ ከምትገባ ካሁን ማቋረጧ ትክክል ነው ብያስባለሁኝ። እንግዲህ ሌላ አዳዲስ ነገር ካለ ይዘን እንመጣለን። አብራችሁ ስለነበራችሁ አመሰግናለሁ። ምትሰድቡ ልጆች ግን በነገራችን ላይ በርቱ፣ ቀጥሉበት። እሺ ምንም አይመስለኝም። አይ ዶንት ኬር እንዴ፣ ሃይሚ ራሱ ቀጥል፣ እንድድድ ብስጥጥ ብላ ተናግራለች። ብሳደብ ማለት ነው እግዚአብሔር ነው እየተሳደብኩ አንዱ ሰው እርግጥ እያረኩኝ ሁሉም እንደሚሰራው ብሳደብ ሰውን ብናገር ማለት ነው ነፍ ሰብስክራይብ መጥቶልኝ ነፍ ስራ ነበር የምሰራው ነገር ግን እኔ ያ ነገር አይደለም ማንነት ያ አይደለም ጥፋት ሳይ በዛው ቪዲዮ በዛው አስተያየት ሰጥቼ ነው የማልፈው እንጂ በምንም ተአምር ሰውን አልሳደብም ለማንኛውም እንግዲህ የሀይሚና የብሩክ ነገር ያበቃለት ይመስላል ምንም ማድረግ አይቻልም ከዚህ በላይ እንግዲህ በጥብጣን አናግታቸውም ምንም ማድረግ አይቻልም ሃይሚ በሄድሽበት ይቅናሽ ብሩክም በሄደበት ይቅ ነው አለቀ በቃ